የማርኬና የቤዚ ነገር በጣም አሳሳቢ ሁኔታ ላይ እየደረሰ ነው። ጅብ ከሄደ ውሻ ጮኸ ሆኖባቸዋል። አሁን ላይ ማለት ነው እንግዲህ ቤዚሻ ቆርጣለች። ከዚህ በኋላ ማርኬ የሚባል ሰው የለም፣ እኔ መሄድ አለብኝ ብላለች ማለት ነው። ግን እኮ ትወደዋለች ማርኬ። እንደዛ ባለፈው ልደቱ ቅብጥብጥ ተደርጎ ተከብሮለት፣ ጭራሽ በልደቱ ቀን መረጋጋት ሲገባው እኔ አልፈልግም፣ ውጭልኝ፣ ከህይወቴ እንዳትመጭ ድጋሜ፣ በቃ ብሎ አባሮ ላካት ማለት ነው። ትናንት ደግሞ እንደዛ ሩጫ በሩጫ ሲሆን፣ እኔ በዛ ግን አይገደለኝ ወይ ፍቅር ፍቅር። የስራ ኔስጥ ቤተሰብ እንዴት ናችሁልኝ? በእውነት እንደ ፍቅር እኮ እብድ የለም፣ እብድ ነው የሚያደርጋችሁ እኮ በተለይ በተጣላችሁ ሰዓት ደግሞ በቃ ጮቤ ነው የሚያስረግጣችሁ። እና ቤዚና ማርክ በጣም ነው የሚፋቀሩት። ቤተሰብ በጣም ነው የሚፋቀሩት። እውነት እውነት ለመናገር እኔ እንጃ ከቤዚም ከማርኬም ላይ አይን ስታዩ፣ በቃ በጣም የሚያፈላ ፍቅር ነው ያለባቸው ማለት ነው። ግን ችግሩ ልጅነት የሚያዛቸው ብቻ ተወጣጥረው ይሄ እልክ የሚወጥራቸው፣ ያለመሸናነፍ የሚወጥራቸው፣ እየተሸናነፉ አይደለም። ግን አሁን ላይ ማርኬ ትንሽ በጣም ነገሮችን ከረር እያደርጋቸው ነው። ቤዛ ለአንድ ሴት ልጅ ፍቅረኛዋ ከሌላ ሴት ጋር እንደዛ ሲለጣጠፍ እንደዛ ሴት ተቃቀፍ እንደ ማየት ልብ የሚሰብር ነገር የለም። ይህን ነገር ሜቢ የደረሰባችሁ ታውቆታላችሁ። በእውነት ስሜቱ በጣም ነው ውስጣችሁ ልብ ያቃጥለው፣ ልባችሁ ነው የሚደማው። ልባችሁ ደም ስለማይፈሰው እንጂ ውስጥ ላይ ሲደማ ያስታውቃችኋል። እና ያን ነገር ትታ ግን ወደ ሰላም እየመጣች ነበር ቤዚ። ሁሉንም ንዴቷንም ስሜቷንም ዋጣ አድርጋው ወደ ሰላም እሱን ለመመለስ እሱን ማጣት እንደማትፈልግ ነበር እዛ ጋር ስታሳይ የነበረ እውነት ነው። እሱን ማጣት አትፈልግም፣ ምክንያቱም በጣም ፍቅር አለባት። እሱም እንደዛው ነው እኮ። አሁን እሱ ዝም ብሎ እንደዚህ ይደነፋል እንጂ የምር በጣም ነው የሚያፈቅራት ይችልጅ ለምን ይመስላችኋል ጊዜ ይፈተዋል ጊዜ ይፈተዋል የሚል ስለሚያፈቅራት ነው ወደፊት የሚሆነው አይታወቅም እያለ ማለት ነው ግን አንድ ውስጡ ላይ የቀራለ ማርኬ የሚያንሰለስለው መፈታት ያልቻለ ነገር በቅድሚያ ግን ትናንትና በተፈጠረው ቪዲዮ እኔ እንደ ራሴ ያመለካከት ማለት ማለት ቤዚ ይሄ ልጅ መጥራቷ ልክ አልነበረም ለምን ጠራሹ ግን አልገባኝም ማለት ኤፍሬም ማነው ኤሮቤል የሚባል ሰው ጭራሽ እስከ ስልክ ደረጃም ተደራሳችኋል። አላውቀውም ብለሻል ና ስለዚህ ለምን ደውሎ መንገሩ አስፈለገ? መጥራቱስ ለምን አስፈለገ? ሲቀጥል ደግሞ ሄሮቤል የሚባል ሰው የሚያሽቃብጠው ነገር እኮ ነው። አንተ የተጣላ ሰው ሁሉ ተጣልቶ ይቀራል ያለህ ማን ነው? ይታረቃሉ ሰዎች። ከሰው ፍቅረኛ ላይ ተንጠልጥለ ለእኔ ስሜት አትጨነቂም ወይ ለእኔ ማለት እኔን ለማንጠለሽ ነው የምትሄጂው እንዴ? እስከዛሬ ከማን ጋር ነበርክ? ከቤዚ ጋር ነበርክ እንዴ አጀብ እኮ ነው የሚያስብለው። እንደዚህ ዝም ብላቸው። የሰው ፍቅረኛ የምታፈቅሩ ፎቶቸውን ይዛችሁ ዝም ብላችሁ ስትንዘላዘሉ ኖሩ እንጂ የሰው ፍቅረኛ መመኘት ለእናንተ አይበጃችሁም ማለት ነው። በጣም ነው የሚያስጠላ። ለሁሉም ሰው የራሱ ጣፈንታ የተቀመጠለት አለ። ሜቢ በቃ በጊዜ በፈለግነው ነው ሰዓት ላይመጡ ይችላሉ። ግን እግዚአብሔር ደግሞ ለእኛ ጣፈንታችን አስቀምጦልናል። ከሰው ፍቅረኛ ላይ ይሄን ያክል መዝለል ማበድ ምን ይሉታል? ማሽቃበጥ አሽቃበጥ ከኮሮቤል አንተ ሸበላ ብዙ ሴት ፈላጊ አለ። ስለዚህ ዞር በል ከመካከላቸው ውጣቦ እና እንግዲህ ማርኬና ቤዚ ተው እልካችሁን ጣሉት፣ በቃ ጣሉት። ማርኬ በተለይ እርገብ ማለት አለብህ አሁን ላይ ማለት ነው። በቅድሚያ ቤዚ ቤዚ በጣም አፍቃሪ ነች። በደንብ ዝም ብላችሁ ስታዋት ለየት ያለች ሴት ነች። ላይ ከአነጋገሯ እንዴት ነው ስትያወት፣ በጣም ትንሽ ልጅ ትመስላለች፣ ግን የበሰለች ናት። በጣም የበሰለች አስተዋይ፣ አነጋገሯ ምናምን ነገር፣ በተለይ ለፍቅር የምትሰጠው ቦታ ፍቅር ሲሆኑ እንግዲህ ታውቃላችሁ፣ ማይኪ ገና ሳታገባው እንኳን ባለቤቴ፣ ባሌ ነው የምትለው ማለት ነው። እንዴት ደስ እንደምትል እንደዛ ስትል ደሞ እኮ እቺ ጩጭ የሆነች ልጅ እና እጅግ ባሏን የምታስደስት ሴት አይነት ነገር ነች። ግን ምንድን ነው አንድ ችግር አለ፣ ከቤዚ ላይ ችግር አለ። ኦ ማይ ጋድ እኔ እንኳን ልቋቋመው ወይም አልችል፣ ችግር ይሄ ሁሉ ፍቅር ቤዚሻ

ይህ ሁሉ ፍቅር እንደዚህ እያደረግሽ ማርኬን የምትንከባከቢበት ነገር እጅግ በጣም ነው ደስ የሚለው ነገር ግን ይህ ሁሉ ነገር ምን አለበት ከክብር ጋር ቢሆን ፍቅር እየሰጠሽ ክብር ካልሰጠሽው ምን ዋጋ አለው ቤዚሻ ነገር ያበላሻል በተጣላችሁ ሰዓት አንቺ በቃ ሌላ ሰው ነሽ እኮ የማናቀሽ ቤዛ ነው የምትሆኘው የምትናገሪያቸው ነገሮች በጣም ልብ ይሰብራሉ ያ ማለት ቤተሰብ ማርኬ አይናገራትም ማለት አይደለም ወደ ማርኬ እመጣላችኋለሁ ግን ቤዚሻ ይህን ነገር ነው ብቻ ማስተካከል የሚጠበቅባት ከዛ ውጭ ምን ምንም የሚወጣላት ሴት አይደለችም። በጣም ምርጥ ሴት ነች፣ ማርኬን በጣም ምርጥ አፍቃሪ ነች። እና ግን ደግሞ አክብሪው። በቃ ስትጣሉ ቢያንስ ዝም ለማለት ሞክሪ፣ ወይም ደግሞ ያለመገናኘት ተነጋግራችሁ። ልባችሁ ከሚደማማ ከምትቆሳሰሉ፣ ስትነጋገሩ ዞሮ ክፉ መነጋገር ስለማይቀር ያለ መገናኘት ይሻላል። ነገሮችን ለተወሰነ ጊዜ ለቀቅ ማድረግ እኔ አንዳንድ ሰው የሆነ ሲደርስበት የሆነ ነገር ወደ እናንተ የተወሰነ ፐርሰንቱን አንጥታችሁ ወደ እናንተ ህይወት ስታስገቡት አሁን ቤዚና ማርክ በሚነጋገሩት ነገር ማለት ነው። የፈለገ እርቅ ቢወርድ ያ የተወረወረ አማርኛ ከልቤ ይቀራል፣ እምቤትን ከልቤ ነው የሚቀረው። ስለዚህ አክብሪው። የኔ ቆንጆ ቤዚዬ ማለት ነው፣ ወንድ ልጅ ክብር ይወዳል። አክብሬው። ስትጣሉ እንዴት ነው? ቢያንስ ስትናደዱ የምታወጡት አማርኛ አላደግ ግን ደግሞ ይሄ ጥልቅ ብሎ ልብ የሚሰብር ንግግር አትነጋገሩ። ይሄን ይሄን ካስተካከልሽ ቤዚሻ፣ በጣም ምርጥ አፍቃሪ እንደሆንሽ እኔ መሰክራለሁ። እመቤቴን፣ በጣም ምርጥ ተወዳጅ አፍቃሪ ነሽ። በመቀጠል ወደ ማርኬ፣ የማርኬ ነገር እኔ ያለጨበጥ ያሬ ነገር ነው። እኔ ማርኬን ታውቃላችሁ፣ እኔ እንጃ፣ በጣም ነው የሚያሳዝነኝ ከምሉ ዩቲዩበሮች ከተባሉ ወንዶች ማለት ነው። ማርኬ እጅግ በጣም የሚያሳዝን ባህሪ ስላለው ያሳዝንኛል። የሆነ ሲያዝን ሲከፋ ምናምን አንጀቴ እንደሚበለው አላቅም። ወንድ ልጅ ደግሞ እንዴት ነው አሳዛኝ ባህሪ ሲኖረው ከባድ ነው፣ ሴቶች ያዝኑለታል። እና ነገር ግን አሁን ላይ እያደረገ ያላቸው ነገሮች በጣም ደስ አይሉም። ከአብርሃም ምን ተለየና ነው? አብርሃም ከሩታ ጋር ሲሆን ሌላ ሴት ማነው? ሌላ ወንድ ነው የሚሆነው አይደል? ምንም ነገር እንዳልፈጠረ፣ ምንም ነገር እንዳላደረገ ከሌላኛዋ ሴት ጋር ደግሞ ሲሄድ ለሩታ ያለው ክብር በጣም የወረደ ነው የሚሆነው እና አሁን ላይ እያደረገ ያለው ተመሳሳይ ነው። ለምን ማርኬ በዚህ ልክ ተቀየርክ? አይ ነው በቃ ማለት ተጎድታለች እኮ ጉዳት ምናምን ሳይረዳኝ ቀርቶ አይደለም። እሷ በምትናገራቸው ነገሮች ልብ እየተሰበረ ነው። በመቀጠል ደግሞ ለቤዛ በጣም ብዙ ነገር አድርጓል። እንግዲህ ከአንድ ሁለት ጊዜ ቀለበት አድርጎ ሁለቴም ተደርጓል ማርኬ ማለት ነው። እንግዲህ ቀለበት አድርጋቸው አንቀበልም ማለት ለወንድ ልጅ ምን ያክል ልብ እንደሚሰብር ይሄ ይጠፋችኋል ብዬ አላስብም። በጣም ከባድ ነው። ይሄ ልጅ በዚህ በዚህ በጣም ልቡ ተሰብሯል። ቀለበቱን የማትቀበልበት ምክንያት ምንድን ነው የሚለውም ውስጡ ላይ እያንሰላሰለው ይገኛል። ግን ደግሞ እንደዚህ በመሆን ሳይሆን ቀስ ብሎ በመነጋገር ቀለበቱን ለምን እንደማትቀበለው በዚህ በጣም ታፈቅሯለች፣ ግን ቀለበቱን ለምን እንደምትመልሰው እኔ ራሱ ጥያቄ እየፈጠረብኝ ነው ማለት ነው። ልጅ ናት እንዳለን ችግር የለውም እኮ ቀለበቱን ያው ፕሮሚስ አድርገው ያው ውስጥ ላይ ከነሱ ላይ ማስቀመጥ ይቻላል ተነጋግረው ምናምን ነገር ሜይ ቢ ትምህርት ቤት ስትሄድ ብቻ። እኔ እንጃ አላውቅም ግራ ገባኝ። ምን ብዬ ልናገር አሁን? ለዚህ እና በተለይ ወንዶች ወንዶች ማለት ነው ከሴት ጋር ስትጣሉ ከምታፈቅሯት ጋር ስትጣሉ ሌላ ሴት ይዛችሁ መምጣታችሁ ሳያንስ ማለት ነው በዛች ሴት ፊት ያቺ መጀመሪያ የምታፈቅሯትን ሴት ማዋረድ ምን ይሉታል ክብር ያለ መስጠት ማመናጨቅ አይነት ማርኬ ለምን አስፈለገ? ለምንድነው እንደዛ የምታደርገው? እንደዚህ አይነት ባህሪ እንደሌለብህ እኮ ግልጽ ነው። ቢያንስ እኮ ማለት ነው ብቻቸውን ሲሆኑ መነጋገር ያለ ነው። ያው መጣላት መጋጨት ያለ ነው። ብቻቸውን ሲሆኑ እንደፈለጉ ቢሆኑ ችግር የለውም እኮ፣ ግን ይሄ በሌላ ሴት ፊት እቺ የመጀመሪያ ፍቅረኛን ማዋረድ፣ ማመናጨቅ፣ መገፈታተር በጣም ነው የሚደብረው። ይሄ ከወንድ ልጅ ባህሪ የማይጠበቅ ነገር ነው በእውነት። እኔ ብሩኬ እና ሃይሚ በጣም ነው እኔ ማለት ሲጣሉ ምናምን አላደለ ብሩኬ ይሄን ያክል ሀይሚን ሲያገላምጣትም እንደዚህ ሲያገፈት አተራትም አይቻል አቅም። የምር ብሩኬ አሁን አሁን ላይ እንዲያውም በጣም ንዴታም እየሆነ መጣ እንጂ በፊት ምንም አይናገርም እኮ ከምር እና ለክ ወንድ ልጅ ሴት ልጅ ስትናገር እንዲያውም ንቆ መሄድ አለበት ጥሎ፣ በቃ እሷ ስትናገር ምናምን ነገር የሆነ ጣል አድርጎ መሄድ አለበት ማርኬ። ባለፈው ከሄደ በኋላ ተመልሶ መቶ ገብቶ ራስ መሄዱ በጣም ያሳዘነኝ ማለት ነው። በዚህ ያክል እንዴት እንደዚህ ትሆናለ ማርኬ? ስለዚህ ማለት ዞሮ መገናኘት ስላለ የምታደርጋቸውን ነገሮች እያስተዋልክ ብታደርጋቸው ሲቀጥል ደግሞ ቤዛ እንደዚህ የምትሆንበት ምክንያት አላት እኮ እች ልጅ ያለ ምክንያት አይደለም እኮ አዎ የምትናገራቸው ነገሮች ሜቢ ሊሰብር ይችላል ነገር ግን ያለ ምክንያት አይደለም እንደዚህ እየሆነች ያለችው መጀመሪያ መረዳት የነበረባትን ነገር ከሱ አላገኘችም አላስረዳትም ሶ እች ልጅ ተቀያየረች እንዴ ማርኬ አሁን እንዳላጠፋ አትሁን አጥፍታል እኮ አንተም ቢሆን ጥፋትን ደግሞ ማመን አለብን ጥፋት ምንድን ነው? ብዙ ነገሮች ስለ ቤዛ የሆነ አለ አይደለም። ሜቢ ቀለበቱን ያልተቀበለችበት ምክንያት ቢያሳስብህም ነገር ግን ጥፋትን ደግሞ ማመን አለብህ። አጥፍታል። የጠየቀችን ነገር በስነ ስርአቱ ማስረዳት ሲገባ ዘለ ግን ኤፍሬምን ስታመጣው ላይክ ከኤፍሬም ጋር ፍቅር የጀመርክ አይነት ነገር ነው አንተ ያሰብከው። ማለት ለምን እንደዛ አሰብክ? መጀመሪያ እኛ የራሳችን ኃላፊነት ልንወጣ ይገባል። መጀመሪያ የጠየቀችን ነገር በስነስርአቱ ማስረዳት ነበረብህ። ያንን መልስ አላገኘችም። ሶ አሁን ደግሞ ሁሉን ነገር ትታ ከዛ ብሎ ብሎ ደግሞ ልጅቷ መጣች። በአካል ከፎቶ ይልቅ ደግሞ በአካል መጣ የቻት ይህን ነገር ሁሉ ጥላ ግን ከአንተ ጋር ለመሆን እየሞከረች ነው ያለችው አሁን ላይ። እና ማርኬ ወደ ራስህ ብትመለስ መልካም ነው። የምሬ ነው። የድሮ ማርኬ ያን አሳዛኙ ማርኬ ብትሆን እግዚአብሔርን አላር ለሴት ልጅ ክብር የምትሰጠው ማርኬ እኔ እንጃ። አሁን ሁሉም ነገር ሲደራረቡበት ማለት ነው። እኔ እንጃ አላቅም። ለቤዛ የሚሰጣት ክብር በጣም ደስ አይልብና፣ ማርኬ ወደ ራስህ በጊዜ ብትመለስ